ግራ ግራ የተጋቡ ሰዎች አላህ ራሱ የገለጸበትን ነገር የማይቀበሉ፣ ነብዩ ሰለላሁ ዐለይሂ ወሰለም አላህን የገለጹበትን ነገር የማይቀበሉ ሙዐጢላዎች፣ ወይም ደግሞ አላህን ከመገለጫዎቹ የሚያራቁቱ የጥመት አንጃዎች እሱ መገለጫዎቹ በባህሪዎቹ ላይ የሚያቀርቧቸው የተለያዩ የሆኑ ማምታቻዎች አሉ። ነገር ግን እነዚህም ማምታቾች ከበፊት ጀምሮ ዑለሞቹ የተለያየ መልስ ሰጥቶባቸዋል። አዲስ የተነሳ ሐሳብ አይደለም ለማለት ነው። አላህ የሌሊቱ አንድ ሶስተኛ ሲቀር ወደ ቅርቢቱ ሰማይ መውረዱን በተመለከተ ወሃብያ ብሎ የሚጠሯቸው አህሉ ሱና ወል ጀማዓዎች አይደሉም ይህንን ነገር ያሉት። ከሁሉም ነገር በፊት ማን ነው ወደ ቅርቢቱ ሰማይ አላህ እንደሚወርድ የነገረን ነብዩ ሰለላሁ ዐለይሂ ወሰለም ናቸው።

አላህ ከሌሊቱ አንድ ሶስተኛ ሲቀረው ወደ ቅርቢቱ ሰማይ ይወርድና፣ ማነው የሚለምነኝ የምቀበለው፣ ማነው ማረኝ የምለኝ ወንጀሉን የሚምርነት፣ ማነው የሚጠይቀኝ የምሰጠው ስያለ አላህ ይናገራል አሉ። ማናቸው ተናጋሪው? ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ያሉትን ነገር ያለ ሰው የሐቅ ባለቤት ነው። እሳቸው የተናገሩት ያን ነው። ነገር ግን አቅላችን ጋር ምናምን የምትሉት ከሆነ የእናንተ አቅል አልተቀበለውም የነቢዩ ሰለላሁ ዐለይሂ ወሰለም የሰሐቦችና ነቢዩና ሰሐቦችን የተከተሉ የአህሉ ሱና ወልጀማዓዎች አቅል ደግሞ ተቀብሎታል ስለዚህ የአቅልም ችግር ከሆነ በሽተኛ የሆነ አቅል የያዛችሁት እናንተ ናችሁ ማለት ነው ለነቢዩ ሰለላሁ ዐለይሂ ወሰለም ያልከበዳቸው ለሰሓቦች ያልከበዳቸው ያልከበዳቸው ነገር ለእናንተ ከብዳችሁ ሀዲሱን ስትቆለምሙ ስትጠመዝዙ እና የተለያየ ሀሳብን ስትሰነዝሩበትም እያየ ነው ከሚያቀርቡት ሹባሃ ውስጥ አሁን ዶክተራቸው የተናገረው ንግግር ነው ምንድን ነው የሚሉት አላህ የሚወርደው የሌሊቱ አንድ ሶስተኛ ሲቀረው ከሆነ እንደሚታወቀው ይህ ወቅት ደግሞ ከሀገር ሀገር ይለያያል ስለዚህ እንዴት ሆኖ ነው በሁሉም ሀገር ላይ አንድ ሶስተኛ ሲቀረው ሊወርድ የሚችለው ነው በደንብ አስተውላችሁት ከሆነ የዚህ ጥያቄ ዋነኛ ችግር ሆኖ የምታገኙት ካሊቅ የሆነውን ታላቁን አላህ ስብሐነ ወተዓላን በፍጡር አይነት አይተውታል ማለት ነው። ስለዚህ እነዚህ ሰዎች በመጀመሪያ ደረጃ ስለ አላህ የሆነ መገለጫ ስለ አላህ የሆነ ባህሪ ሲሰሙ የፍጡርን ባህሪና የፍጡርን መገለጫ በሚረዱበት አይነት ነው የሚረዱት ማለት ነው። ይህ ነው ዋነኛ ችግራቸው። ለዚህ ነው ዕለሞቹ እነዚህ ሰዎች መጀመሪያ ሙሸቢሃ ሆኑ ከዛም ሙአጢላ ሆኑ ይላሉ። ለአላህ ባህሪና መገለጫ የሚረዱት የፍጡሩን ባህሪና መገለጫ በሚረዱበት አይነት መልኩ ነው። ይህ ራሱ አይኑት ተምሲል አላህን በፍጡር ማመሳሰል ማለት ነው። አላህ ሱብሃነሁ ወተዓላ ደግሞ ምን ብሎናል? አፈመን የኽሉቁ ከመን ላ የኽሉቅ፣ የሚፈጥር የሆነው ጌታ እንደማይፈጥሩት ፍጡራን ነው ይላል። በጭራሽ ሊሆን አይችልም። የሚፈጥረው የሆነው ጌታ ከፍጡር ጋር እንዴት ተመሰሉታላችሁ? አንድ ፍጡር የሆነ አካል ነው፣ የሆነ ነገር በአንድ ጊዜ ማድረግ አይቻልም የሚባለው፣ ምክንያቱም አንድ ነዋ። እንዴት ሆኖ ይባላል

ሐዲስ እንዱ ላይ ያመጡትን ሹብሃ እዚህ ጋር እናምጣ። ለምሳሌ የዙሁሩን ወቅት እኛ በምንሰግድበት ጊዜ በጥቂት ደቂቃዎች ልዩነት ሌላ ሀገር ላይም እየተሰገደ ነው፣ ያለ ማቋረጥ ይሄ ነገር ይዞራል ማለት ነው። የሀገሩን መለያየት ሁሉ ይህን ሁሉ እንተወው እና በአንድ ሶፍ ላይ ያለን ሰዎች አንድ አይነት ሁኔታ ነው እንዴ? አልሐምዱሊላሂ ረቢል ዓለሚን እያልን ምን ቀረው አይደለም? እኔ አልሐምዱ ሊላህ ላይ ከሆንኩ ከጎን ያለው ደግሞ ማሊኪ የውሚ ዲን ላይ ደርሶ ሊሆን ይችላል። ልክ እንደዚሁ የተለያየ ሁኔታ ላይ እንገኛለን። መስጅድ ውስጥ ያሉ ሰዎች በሙሉ እኩል አይነት አቀራር አይኖራቸው። ከዚህም በተጨማሪ በተለያዩ አገሮችም ላይ ደግሞ ይህ ሶላት ይሰገዳል ወቅቱም ከመቀያየሩ ጋር ማለት እንደነዚህ ሰዎች የጥመት አስተሳሰብ ከሆነ አላህ እንዴት ሆኖ ነው ለነዚህ ሁሉ ሰዎች እኩል መልስ የሚሰጥ? ይህንን ሐዲስ አምነን ተቀብለንበት ለእያንዳንዳችን መልስ ይሰጣል ብለን እየሄድ ነው አይደል? አህሉሱና ወል ጀማዓዎች ይህንን ያምናል። ለምን አላህን በፍጡር አንመስለውም። እንዴት ይሄ ነገር ያቅተዋል አንልም። ከይፍየውን አንወቅማ ልክ እንደዚሁ ሐዲስ ንዙልን ብንመለከት አላህ ወደ ቅርቢቱ ሰማይ የሌሊቱ አንድ ሶስተኛ ሲቀረው ይወርዳል። ዓለም ላይ ባሉ ሀገሮች በሙ እንዴት ሆኖ ከተባለ ለሱ በሚመጥነው መልኩ እንደሚወርደው ሆኖ አላህ ይወርዳል ወደ ቅርቢቱ ሰማይ። ልክ ፋቲሃን ስንቀራ የተለያዩ ሀገራቶች ላይ በተለያየ ወቅት እንደሚሰገደው ሁሉ ለነዛ ሁሉ መልስ ይሰጣል ብለን እንደምናምነው ሁሉ አላህ ወደ ቅርቢቱ ሰማይ በሁሉም ሀገራት ላይ የሌሊቱ አንድ ሶስተኛ ሲቀረው ይወርዳል። ስለዚህ እንዴት ሆኖ ወቅቱ እኮ ይለያያል። ለምሳሌ እኛ ሀገር ላይ ዛሬ ሌሊቱ ዘጠኝ ሰዓት ላይ ቢሆን ከሌሎች ሀገሮች ላይ ደግሞ ስምንት ሰዓት ሊሆን ይችላል፣ ሌሎች ሰባት ሰዓት ሊሆን ይችላል፣ ስድስት ሰዓት ሊሆን ይችላል። በእኛ ሀገር ላይ ከሌሊቱ ዘጠኝ ሰዓት ላይ ወርዶ ከሆነ አላህ ስብሐነሁ ወተዓላ በሌሎች ሀገራቶች ላይ ደግሞ ሰዓቱን ጠብቆ እንደዚህ ሊሆን ነው ምናምን እያሉ የሚስሉት እንደዚህ አይነት ውዥንብር ውስጥ የገቡበት ኻሊቅን በመክሉቅ አይነት ሁኔታ መስለውታል። ኻሊቅን በመክሉቅ መመሰል ፈጣሪን በፍጡር መመሰል የሚባለው ትልቅ የጥመት ቋጠሮ ካልተፈታ በስተቀር እንደዚህ አይነት ነገራቶች ላይ ሁሌ እንደተወዛገባችሁ እንደተምታታችሁ ትኖራላችሁ። ሀዲሱ ትክክል ሆኖ ቢመጣም ያንን መቆልመም፣ መጠምዘዝ ልክ የጥመት ቀደምቶቻችሁን ተከትላችሁ ይህንን ነገር ስታደረጉ ትኖራላችሁ።

መስማትን መመልከትን ከፍጡሯን መስማትና መመልከት ጋር ሳናመሳስል እንደተቀበልነው ሁሉ ሌሎችን መገለጫዎችን አላህ ስለ ራሱ የተናገረበትን መገለጫን ከፍጡሯን ጋር ሳናመሳስል እንቀበላለን ማለት ነው። የሚገርመው አንድ ነገር አንድ ሆኖ በተለያዩ ሀገራቶች ላይ የተለያየ ነገር ማሳየቱ በፍጡር ላይ የራሱ የተገኘ ነገር ነው። ለምሳሌ ፀሐይን እንመልከት። ፀሐይ አንድ ጅስም መሆኗን ሁሉም ያምናል። ነገር ግን ፀሐይ አንድ ከመሆኗ ጋር ዛሬ እኛ ሀገር ላይ ፀሐይ አብርታ ከሆነ ሌላ ሀገር ላይ ጨለማ ነው። እንዴት ሆኖ ሆነ? አንድ ፍጡር ላይ እንደዚህ አይነት መገለጫ ከተገኘ ያንን ፍጡር በፈጠረው ኻሊቅ ፈጣሪ ላይ እንዴት ይሄ ነገር ይሳነዋል ብለን እንገምታለን። ኢብኑ ረጀብ ረሒመሁላሁ ተዓላ ይህ ይሄ ጥመት አስተሳሰብ በእሳቸው ጊዜም ነበርና መልስ የተሰጡበት አጋጣሚ አለ። ፈድሉ ዒልሚ ሰለፍ ዓላ ኸለፍ በሚል ኪታባቸው ላይ የኮከብ ጥናት ላይ የተሰማሩ ሰዎች በሚያጠኑበት ጊዜ ሱሉት ላይ የሌሊቱ አንድ ሶስተኛ እኮ ከሀገር ወደ ሀገር ይለያያል። ታዲያ እንዴት ነው አለ። በእነዚህ ሀገራቶች ላይ ሁሉ ከሌሊቱ አንድ ሶስተኛ ላይ የሚወርደው እንዴት ሆኖ ነው የሚል ሐሳብን አንስተው ነበር ኢብኑ ረጀብ

ስብሓናላህ እንደዚህ አይነቱ በሽተኛ አስተሳሰብ በእስልምና የተወገዘ ለመሆኑ ምንም ጥያቄ የለውም። ነቢዩ ስለ ላሁ ሌ ሰለም ቢሰሙ፣ ሰሓቦች ይህንን ነገር ቢሰሙ ይህንን ሰውዬ ለውይይት የማያቀርቡትም ነበረ። ወዲው እንዲቀጣና ከሙኻሊፎች ከሙናፊቆች ከውሸታሞች ጀማዓ ከነሱ ጋር እንዲቀላቀል ያደርጉት ነበር ይላሉ። ስለዚህ ይህ አስተሳሰብ ከመሰረቱ ጤናማ አቅል ካለው የአላህን ታላቅነት ከሚያምን ሰው የሚወጣ አነጋገር አይደለም። አላህ እኛም ማንችለውን የሆነ ነገር ይሰራል ሲባል በአንድ ጊዜ የሆኑ ነገራቶችን ያደርጋል ሲባል ተብሎ ብሎ እንዴት ምናምን ብሎ በዚህ ጠባብ አይምሮ የአላህን ኃያልነት ሁሉን ቻይነት ለመቃወም የሚዳፈር የጥመት አንጃ ነው። ምክንያቱም አላህ በሁሉም ነገር ላይ ቻይ ነው። እንዴት ይሄ ነገር ያቅተዋል? እንዴት ሆኖ ተብሎ ኢዕትራድ የሚቀርብበት ጌታ አይደለም። አላህ ሱብሓነሁ ወተዓላ ኮ ነቢ ላ ለም እንደነገሩን የቂያማ ቀን